የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በአማራ ክልል ጦርነቱ ሲቀጥል የክልሉ የጸጥታ ኃይሎች ከፍተኛ የተባለ ጉዳት ማስተናገዳቸው ተነግሯል። ይህ በእንዲህ እንዳለ የተፈጠረውን የጸጥታ ቀውስ ተከትሎ በክልሉ ያለው ያልተፈለገ እርግዝና መጠን ዘጠኝ በመቶ መድረሱም ተገልጿል። በዝርዝር የምንመለከተው ቀዳሚ ጉዳያችን ይሆናል። ሕወሓት ዋነኛ አጀንዳውን የቀደመ ሕጋዊነቱ ላይ አድርጓል ሲል ፓርቲ ወቀሰም። የክልሉ አላይ ግዛቶችን የማስመለስ ጉዳይን ረስቶታል ሲልም ገልጿል። ተጨማሪውን አዘጋጅተናል። ሶማሌላንድ ያባረረቻቸውን ኢትዮጵያውያንን የብልጽግናው መንግስት ወደ ወታደራዊ ማሰልጠኛ አስገባቸው። ኦሮምኛ ተናጋሪ ኢትዮጵያውያኑ ከአርጌሳና መሰል አካባቢዎች እየተባረሩ መሆኑም ታውቋል። እንመለከተዋለን። በሶማሌ ክልል የኮሬን ገኛ መዋቅር ተቋቋመ። ጉዲጋ በሚል መጠሪያ የሚታወቀውን ይህንን የግድያና የአፈና መዋቅር የሚመራውን ኃይል የሚያማክሩ የውጭ አገር ጀኔራሎችና ኮነሌሎችም ተቀጥረዋል ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። ኢትዮጵያዊው ባለሥልጣን ከ4,000 በላይ ታዳሚ በተገኘበት ድግስ ልጃቸው እንዳሉ። በሰርጉ ላይ ሶስት የቀድሞ ፕሬዝደንቶችና የኢትዮጵያ ባለስልጣናት መገኘታቸውም ታውቋል። ሌላኛው መረጃችን ነው። የጫማ ጥቃት የተሰነዘረባቸው የኬንያው ፕሬዝደንት ጉዳይ አሁንም መነጋገሪያነቱ ቀጥሏል። የሀገሪቱ መንግስት በፕሬዝደንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዞታል። ሶስት ሰዎች በቁጥጥር ስር ውለዋልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ጦርነቱ ሲቀጥል የክልሉ የጸጥታ ኃይሎች ከፍተኛ የተባለ ጉዳት ማስተናገዳቸው ተነግሯል። ይህ በእንዲህ እንዳለ የተፈጠረውን የጸጥታ ቀውስ ተከትሎ በክልሉ ያለው ያልተፈለገ እርግዝና መጠን ዘጠኝ በመቶ መድረሱም ነው የተገለጸው። አገራችን ጎንደር የጦርነት ወሬ እኮ ሰምተን አናውቅም ከተወለድና አንስተን። በዚች ሁለት ዓመት ግን የመጣው መከራ ግን በጣም አሰቃቂ፣ በድንጋጤም ስንት የሚሞት አለ። ሽማግሌዎች አቅም ሲያጡ ሲሮጡ ከመንገድም እየወደቁ ነው ያሉ እና ይህ የሰላም እጦቱ ግን በጣም አስከፊ ነገር እየሆነ ነው። አሁንም እንደ እውነት ይሄ ነገር ቢስተካከል ጥሩ ነው። እኔ አባት ተወልደው ባደጉበት ዘመንና ቦታ ጎንደር አቅራቢያ ጠድ አካባቢም ጦርነት አይተው እንደማያውቁ ይናገራሉ። እንዳሉትም የእሳቸው ሰፈር ብቻ ሳይሆን የበርካታ ኢትዮጵያን ቀየ በብልጽግናው ዘመን የጦርነት አውደማ ሆኗል። ታንክ ማርከት አጠቅ እያለ ይቀሰቅስ የነበረ አገዛዝ የእነዚህን አርሶ አደሮችን መንደር በከባድ መሳሪያ እየደበደበም ልጆቻቸውን ደግሞ ለውትድርና መልመሏቸዋል፣ አሊያም ታጣቂ እንዲሆኑ ገፍተዋቸዋል። በእርግጥ አርሶ አደሩ በጎንደር ዙሪያ እንዲህ ያለ ጦርነት በ ዘመናት ውስጥ አሁን በብልጽግናው ዘመን አየን ቢሉም እንደ ታያዝ ቀስላሴ ያሉ የአገዛዙ ሹማምንት ግን የለም ለዘመናት ነው ጎንደርና አካባቢው ሲታወቅ የምናውቀው ያሉት ከቀናት በፊት ነው። ነውጥ የሚያሰላስል ሰላም የለውም። ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውቃል፣ የእድገትም እንቅፋት ነው። ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል። የሆነ ሆኖ በክልሉ የሚደረጉ ውጊያዎች አሁንም እንዳሉ ሲሆን በተለያዩ አካባቢዎች የሚፈጸሙ ጥቃቶች ለከፋ ጉዳት እያጋለጡ የሚገኙት ደግሞ የክልሉ የጸጥታ ኃይሎችን ማለትም የሚሊሻና የአድማ ብተን አባላትንም ነው። ከሰሞኑ በጎንደር ቀጠና ጠገድ የተፈጸሙ ጥቃቶች በርካታ የሚሊሻ አባላትን ለሕልፈተ ሕይወት የዳረጉ መሆናቸውም ተሰምቷል። ሰከላ ግሻባይ አቅራቢያን ጨምሮ ጥምር ጦር በሚል ብልጽግናው በሚጠራው ኃይል ውስጥ በየጊዜው እየሰለጠኑ የሚገቡ ኃይሎችም የእርስ በርስ ጦርነቱ ከፍ ያለ ጉዳት ተከትሎባቸዋል ። ጦርነቱ በክልሉ በማህበራዊ መስኩም ቀውስን ያደረሰ ነው። በአማራ ክልል የተፈጠረው ጦርነትና ተያዥ ጉዳዮች ሴቶች ለተገዶ መደፈር ተጋላጭ ማድረጉንና በአሁኑ ወቅትም ያልተፈለገ እርግዝና ዘጠኝ በመቶ መድረሱን የሚገልጸው የክልሉ የጤና ቢሮ ነው። በክልሉ እየተደረገ ያለው የእርስ በርስ ጦርነት ከዚህ ቀደም ወደ ክልሉ ሲገቡ የነበሩ የሰብዊ አቅርቦቶች እንዲቋረጡ ስለማድረጉና ይህ ደግሞ ሰብዊ ቀውሱን እንዳባባሰውን ማሳውቋል። በዚህም ለህጻናት የሚሰጠው ክትባት ሀያ በመቶ ብቻ ብቻ ሆኗል። የአማራ ክልል ከአራት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውም ይታወቃል። ሶማሌ ላንድ አባረረቻቸውን ኢትዮጵያውያንን የብልጽግናው መንግስት ወደ ወታደራዊ ማሰልጠኛ ያስገባቸው ኦሮምኛ ተናጋሪ ኢትዮጵያውያኑ ከአርጌ ሰናም መሰል አካባቢዎች እየተባረሩ ስለመሆኑም ሰምቷል። አገዛዙ ለእያንዳንዱ ቀበሌ 30 ሰው እንዲያዋጣናም የአካባቢ ሚሊሻዎች መልምለው እንዲያቀርቡ የጣሉን ግዳጅ ተከትሎ በኢትዮጵያ ውስጥ ወላጆች ልጆቻቸውን ሲደብቁና ወደ ተለያዩ ቦታዎች ሲያሸሹ እንደሚስተዋሉ እየተዘገበ ነው። ባለፉት ዓመታት በአገር ውስጥ በተካሄደው እርስ በርስ ጦርነት በመቶ ሰዎች የሚቆጠሩ ወታደሮች ሲሞቱ መርዶ የማይ ናገረው ለቤተሰብ ልጆቻቸውን እጣ ፈንታ የማይገልጹ የብልጽግናው መንግስት አሁንም ከህዝቡ ውስጥ በግዳጅ የሚወስዳቸውን ወጣቶች በየአካባቢው እንደቀጠለ ነው። ለመመልመያነት ከግዳጅ በተጨማሪ ማባቢያና ማታለያም የሚጠቀም ሲሆን የኦሮሞ ወጣቶችን መንግስታቸውን ከአማራ ኃይሎች ታደጉ፣ ከአማራ ክልል የሚመለምላቸውን ደግሞ መከላከያን ኦሮሞ ብቻ እየተቆጣጠረው ስለሆነ መግባት አለባቸው ሲላቸው፣ የደቡብ ኢትዮጵያ ወጣቶችን ደግሞ በአስር ሺዎች የሚቆጠር ደሞዝና ምቾት ይጠብቃቸዋል በማለት እንደሚመለምልም መረጃ ምንጮች ያመለክታሉ። ይህ ወታደራዊ ምልመላ ከሀገር ውስጥ አልፎ ከውጭ ሀገራትም ወደ ኢትዮጵያ የሚመለሱንም ያካተተ ሆኗል። ስራና ኑሮ ፍለጋ ወደ ጎረቤት ሀገር ተሰደው በግዳጅ ወደ ኢትዮጵያ እንዲመለሱ የሚደረጉ ዜጎችም እየተቀበለ ወደ ወታደራዊ ማዕከላት እያስገባ ስለመሆኑ ተዘግቧል። በተለይም ሶማሌላንድ ከሀርጌሳና አካባቢው ኦሮምኛ ተናጋሪ ኢትዮጵያንን እያፈነች እየመለሰች ሲሆን፣ የብልጽግናና የጸጥታ ኃይሎች ደግሞ ድንበር ላይ ተቀብለው ወደ ወታደራዊ ማሰልጠኛ እንደሚያስገቧቸውም ታውቋል። ከሶማሌላንድ በተጨማሪ ከፑንትላንድ የሚመለሱ ኢትዮጵያውያን ድንበር ላይ ተይዘው የሚወሰዱት ወደ ብላቴና ኩርሶ ወታደራዊ ካምፖች መሆኑን የሚናገሩት ነዋሪዎቹ፣ ይህ ጉዳይ በተለይም ባሳለፍነው ሳምንት በስፋት ሲከናወን እንደነበር ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽነሩ ብርሃኑ አዴሎ የመከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡ መረጃዎች ላይ ምርመራ ማድረግ ጀምረናል ማለታቸውን የሀገር ውስጥ የመገናኛ ብዙኃን ዘግቧል። ኮሚሽነሩ በርካታ ወጣቶች በግዳጅ ለውትድርና እየተመለመሉ ስለመሆኑ ለኮሚሽኑ መረጃ እንደተሰጠ የሰጠ መግለጻቸውን የጻፈው ሪፖርተር በጉዳዩ ላይ በተጀመረው ምርመራ ዙሪያ ከመከላከያ ሰራዊት አዛዦች ጋር ውይይት ስለመደረጉና አዛዦች ምልመላ የምናደርገው በሰራዊቱ መስፈርቶች መሰረት ብቻ ነው የሚል ምላሽ እንደሰጧቸውም ገልጿል። የብልጽግናው መንግስት ይህንን አስገዳጅ ወታደራዊ ምልመላ ሲያደርግ የ11 ዓመት ሕፃንና የአእምሮ ህሙማንን ጭምር ወደ ካምፕ አስገብቶ ማግኘቱን የሰብአዊ መብቶች ኮሚሽን ከዚህ በፊት መግለጹ ይታወሳል። በሶማሌ ክልል የኮሬ ነገኛ መዋቅር ተቋቋመ። ጉዲ ጋር በሚል መጠሪያ የሚታወቀውን ይህንን የግድያና ያፈና መዋቅር የሚመራው ኃይል የሚያማክሩ የውጭ ሀገር ጀኔራሎችና ኮሎኔሎችም ተቀጥረዋል ተብሏል። የኦህዴድ ብልጽግና በኦሮሚያ ውስጥ ለመግደልና ለማሰር ለማፈንና ለመሰወር ሲፈልግ የሚከለከልበት ነው የሚባልለት የኮሬ ነገኛ መዋቅር ማቋቋሙንና በጠቅላይ ሚኒስትሩ የበላይ አዛዥነት ብናቶች መልስ አብዲስ አመሪነት የሚሰራ መሆኑንም ሮይተርስ የዜና ወኪል በምርመራ ዘግበው አመት በፊት መግለጹ ይታወሳል። በዚህም ስመጥር ፖለቲከኞች እንዲገደሉ፣ ተቃዋሚዎች እንዲሰወሩ፣ ሰዎች ታግተው ማስለቀቂያ እንዲከፈልባቸውና መሰል ወንጀሎችም እንዲፈጸሙ የሚያደርግ ነው የተባለለት ይህ ኮሬን ገኛ የሚል ስያሜ የተሰጠው የደህንነት መዋቅር መሆኑን የዜና ጣቢያው መዘገቡም አይዘነጋም። እንዲህ ያለውን የመግዳያና የማፈኛ መዋቅር በተለያዩ ክልሎችም ገቢራዊ እያደረገ የሚገኙ የብልጽግናው አገዛዝ በሶማሌ ክልል ይህንኑ ለመፈጸም የሚያስችል መንግስታዊ የጸጥታ አደረጃጀት ፈጥሯል ነው የተባለው። ጉዲ በሚል የሚጠራው የሶማሌ ክልል ኮሬን ይገኛ ከርዕሰ መስተዳድሩ ሙስጠፋ መሐመድ ውጭ የሚመሩት የፕሬዝደንት ጽፈት ቤት ኃላፊው ሁሴን ሀሽ ናቸው የሚሉት ምንጮች በዚያድ ባሬ መንግስት ውስጥ የሶማሊያ ከፍተኛ ጄኔራል የነበሩ ግለሰቦችም በአማካሪነት የተካተቱበት ነው ይላሉ። ከእነዚህ መካከል ዶላል ሀልሀሌ አንዱ ናቸው ይሉናም በዚያድ ባሬ ዘመን ሶማሊያ ኢትዮጵያን ስትወር ኢትዮጵያን የተዋጉ ኮሎኔል ስለመሆናቸው ያክላሉ። በ1980 ዓ ም በሁለቱ ሀገራት ወታደራዊ መሪ ኃይሎች መካከል ድርድር ሲካሄድም ሶማሊያን ወክለውና የጦር ሰራዊቱ የፖለቲካ ኃላፊ ሆነው ከተደራደሩ የሶማሊያ ጀነራሎች መካከል ናቸው። እኒህ በምስሉ ላይ የሚታዩትና ከኢትዮጵያውያኑ ጀነራሎች ከነ አበራ አበበ ጋር የሚታዩት ጀነራል ዶላል ኢትዮጵያ በተወረረችበት ወቅትም ሆነም ከዛ በኋላ በነበሩ ድርድሮች በንቃት የሰሩ መኮንን መሆናቸውንም ራሳቸው በፌስቡክ ገጻቸው ላይ በተደጋጋሚ ሲጽፉ ታይተው ነበርም። የሶማሊያ የወቅቱ ፕሬዚደንት የነበሩት ዚያድ ባሬ አማች ከሆኑት ከጀነራል ሞርጋን ጋር በመሆን የሞቃዲሾ መንግስት ተደራዳሪና ተዋጊ የነበሩት ኮሎኔል ዶላል አሁን የሶማሌ ክልል ኮሬን ገኛ ወይም ጉዲጋ አባል ናቸው ተብሏል። ከእርሳቸው በተጨማሪ በዚያድ ባሬ የመጨረሻ ዘመናት የሶማሊያ አየር ኃይል ኃላፊ የነበሩትና የሀርጌሳ ከተማን በጀት እንዲደበደብ ትዕዛዝ መስጠታቸው የሚነገርላቸው ጀኔራል ሲያድ ዳውድም የዚሁ የሶማሌ ክልል የግድያና አፈና መዋቅር አባል ስለመሆናቸው ጠቅሰዋል። የጉዲጋ አባል የሆኑት እነዚህ ሶማሊያውያን ብቻ ለመሆናቸውን የሚያነሱት እነዚሁ የጅግጅጋ ምንጮ ጫንጮዎች ኮሎኔል አህመድ ኡመር ሼክ እናም ኮሎኔል አህመድ አሊ ዳህር የተባሉ መኮንኖች እንደሚገኙበትም አክሏል። እነዚህ ሶማሊያውያን የቀድሞ ጀነራሎችና ኮሎኔሎች የጦር አበጋዞችን ይዘው ይህንኑ የአፈና መዋቅር የተቀላቀሉ ናቸው ሲሉ ገልጸው ከእነዚህ በተጨማሪ የቀድሞ የሶማሊያ ክልል የጸጥታ ቢሮ ኃላፊ የነበሩት ጀሚል ማሐሙድ ጋስ እንደሚገኙበትም አክሏል። የክልሉ ፖሊስ ኮሚሽነርም የዚሁ የሶማሊያ ክልሉ ኮሪን የገኛ አባላት መሆናቸውን የሚገልጹት የሶማሌ ጉዳይ ዘጋቢዎች በማህበረሰቡ ባህል እና እምነት የተወገዙና የተነወሩ ጥቃቶችን ጭምር እየፈጸሙ መሆኑን ገልጸው ይህ የሚሆነው በዚሁ ጉዲጋ ተብሎ በሚጠራው መንግስታዊ የግድያ የስርዓትና የአፈና መዋቅር አማካኝነት ስለመሆኑ እያስነበቡ ናቸው። በቅርቡ በሶማሌ ክልል የተፈጸሙ ግድያዎችና ሌሎች ጥቃቶችን ለማጣራት የኢትዮጵያ ሰብአዊ መብቶች ኮሚሽን ጥረት አድርጎ በመጀመሪያው ዙር መከልከሉን መዘገባችን የሚታወስ ነው። ኢትዮጵያዊው ባለስልጣን ከአራት ሺህ በላይ ታዳሚ በተገኘበት ድግስ ልጃቸው እንዳሩ በሰርጉ ላይ ሶስት የቀድሞ ፕሬዚዳንቶችና የኢትዮጵያ ባለስልጣናት መገኘታቸውም ታውቋል። ባሳለፍነው ቅዳሜና እሁድ በአዲስ አበባ የወዳጅነት አደባባይ በተባለው ፓርክና በሚሊኒየም አዳራሽ ኢትዮጵያውያኑ ሹማምንት ልጆቻቸውን ድረዋል። ሶስት መቶ ሚሊዮን ብር ተሰብስቦበታል በተባለው ና በሚሊኒየም አዳራሽ በተካሄደው ሰርግ ሁለቱ ጀኔራሎች ተስፋ ያያሌውና ሹማብደታ ልጆቻቸውን ድረዋል። በማግስቱ እሁድ ደግሞ የቀድሞ የውጭ ጉዳይ ሚኒስትርና የወቅቱ የኢጋድ ዋና ጸሐፊ ወርቅነህ ገበየው ልጃቸው አማኑኤል ወርቅነህን ዳሩ ሲሆን በወዳጅነት አደባባይ በተዘጋጀው ድግስም ስም ከአራት ሺህ በላይ ሕዝብ መታደሙ ተነግሯል። ወርቅነህ ገበየው በደስታና በሳቅ የተሞላ ቀን ነበር ሲሉ የሰርጉን ውሎ ገልጸውታል። ይህ አራት ሺህ ያልፋል የተባለ ታዳሚ በተገኘበት ሰርግ ላይ የብልጽግና አገዛዝ ከፍተኛ ሹማምንትም የተገኙ ሲሆን የውጭ ሀገርና ኢትዮጵያ የቀድሞ መሪዎችም ነበሩበት ነው የተባለው። በዚሁ ሰርግ ላይ ከተገኙት መካከል የቀድሞ ኬንያ ፕሬዚደንት ሁሩ ኬንያታ ያሆኑ የኬንያ ፕሬዚዳንት ሴት ልጅ የሚጠቀሱ ሲሆን የቀድሞዎቹ የኢትዮጵያ ፕሬዝደንቶች ሳህለወርቅ ዘውዴና ሙላቱ ተሾመ እንደታደሙም ወርቅ ነገበየው አሳውቋል። ለልጃቸውና ና ለምራታቸው መልካም የትዳር ዘመን ከመመኘትናም ታዳሚዎችን ከሚያመሰግኑ መግለጫዎች ጋር የቀድሞዎቹን የኢትዮጵያና የኬንያ መሪዎችን መገኘት ያመሰገኑት ወርቅ ነገበየው ሰርጉን ምትሃታዊ ጥምረት ብለውታል። ሕወሓት ዋነኛ አጀንዳውን የቀደመ ህጋዊነቱ ላይ አድርጓል ሲል ፓርቲው ወቀሰም። የክልሉ ሉዓላዊ ግዛቶችን የማስመለስ ጉዳይን እረስቶታል ሲልም ገልጿል። ከሰሞኑ ስብሰባ ላይ መሰንበቱን ያሳወቀው ሕወሓት በማጠቃለያ መግለጫ ያነሳቸው ጉዳዮች ውስጥ የህጋዊ ሰውነቱ መመለስና፣ በወራሪዎች የተያዙ አካባቢዎች የሚሉት ይገኝበታል። እንዲያም ሆኖ ሳልሳይ ወያኔ የተባለው ፓርቲም ሕወሓትን የፕሪቶሪያዊ ግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ከሷል። ፓርቲው ቡድኑ ትግራይን ከሚያፈርሱ ተግባራት በአስቸኳይ ቆጠ በማለትም አሳስቧል። ሕወሓት የጦርነት ተፈናቃዮችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልእኮ እረስቶታል በማለትም ነው ሳልሳይ ወያኔ የሚወቅሰው። ፓርቲው የቡድን ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለትም ተችቷል። ሕወሓት በበኩሉ ከሰሞኑ በምክትል ሊቀመንበሩ በኩል በሰጠው ማብራሪያም የግዛቶችና የተፈናቃዮች ጉዳይ አሁን ላይ አንድነት ያለበት ስለመሆኑ ገልጾ ነበር። ተገኝተዋል። በወልቃይት ቀጠና የፌደራል መንግስቱና የመከላከያ ሰራዊቱ አመራሮች ስምምነቱን መጣሳቸውን በመግለጽ ጭምር የኢትዮጵያ መንግስት የሰራዊት አመራሮች የመከላከያ አመራሮች በግልጽ ይታያሉ። ይታያል ድጋፍ ሲሰጡ፣ ሲያሰለጥኑ፣ ብዙ ነገሮች ሲያደርጉ የትግራይን ሰላም ለመበጥበጥ የሚደረገው ምንም አይነት ድጋፍና ትጥቅ የፕሪቶሪያ ስምምነት ጥሰት ክሊየርሊ እዚህ ውስጥ የኢትዮጵያ መንግስት የሚያደርገውንም እንቅስቃሴ በጣም ቀጥተኛ የሆነ የፕሪቶሪያ ስምምነት ጥሰት ነው። ሕወሓት ከጀኖሳይዱ ጦርነት ማግስት የትግሉ አይነት ተቀየረ እንጂም አሁንም ህዝቡ ትግል ላይ ነው ባይ ነው። የክልሉ የመገናኛ ብዙኃን ደግሞ በጦርነቱ የተሰው ሰማዕታት የቀብር ስነስርዓት አሁንም እየተደረገ ስለመሆኑ ዘግቧል። በክልሉ ደጓ ተንቤን ወረዳም የሰማዕታት የቀብር ስነስርዓት ደግሞ አንዱ ስለመሆኑም ገልጿል። የወረዳውና የሀገረ ሰላም ነዋሪዎችና ባለስልጣናት በተገኙበት የቀብር ስነስርዓቱ በአላሳ መካነ መቃብር ተከናውኗል ሲል የዘገበው መቀለ ፌም ነው። የጫማ ጥቃት የተሰነዘረባቸው የኬንያው ፕሬዚደንት ጉዳይ አሁን መነጋገሪያ ሆኖ ቀጥሏል። የሀገሪቱ መንግስት በፕሬዚደንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዞታል። ትናንት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዚደንት ዊልያም ሩቶ ላይ ጫማ ሲወረወር በታዩና በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያመላክቱት ፕሬዚደንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መቷል። ክስተቱ የተፈጸመው ፕሬዚደንቱ በምዕራብ ሚጎሪ አውራጃ በተካሄደ ህዝባዊ ስብሰባ ላይ ንግግር እያደረጉ ባለበት ወቅትም ነው። ፕሬዚደንት ሩቶ ወደ አካባቢው ያቀኑትም በክልሉ ሶስት ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነበር። አንዳንድ ኬንያውያን ጫማ መወርወሩ ክብር የጎደለው ተግባር በሚል ስሜታቸውን ቢያንጸባርቁም፣ ሌሎች ደግሞ ይህ በኢኮኖሚው ላይ ያለውን ብስጭት ያሳያል ሲሉ አስተያየታቸውን እየሰጡ ናቸው። ሩቶ እንደ አውሮፓውያኑ የዘመን ቀመር በሀያ ሀያ ፕሬዚደንት ከሆኑ በኋላ በኑሮ ውድነትና በታክስ ተጨማሪ ምክንያት ከኬንያውያን ተቃውሞ እንደገጠማቸው ይታወቃል። ፕሬዚደንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖችን በእለቱ የድርጊቱ ፈጻሚዎች ብቻቸውን ለታዳሚ እንዲተውላቸው ሲጠይቁም ተሰምተዋል። የዛች ሀገር መንግስት ቃል አቀባይ ደግሞ ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችን ምን አይነት ሴቶችን እያስተማርን ነው? ሲሉ ጠይቋል። የኬንያው ፕሬዚደንት ላይ የጫማ ጥቃት የሰነዘሩ ሶስት ሰዎች ደግሞ በቁጥጥር ስር መዋላቸው ተዘግቧል። ፖሊስ ዊሊያም ሩቶ ባሳለፍነው እሁድ በሚጎሪ የህዝብ ንግግር እያደረጉ በነበረበት ወቅት የተፈጠረውን ክስተት ድንገት የሆነ ወይንስ ታቅዶበት የተፈጸመ እንደሆነ እየመረመረ ስለመሆኑም ነው የተዘገበው። የቅድሚያ መረጃዎች እንደሚያመላክቱት ከሆነ ጥቃቱ ከፖለቲካ ጋር የተያዘና የታሰበ ሊሆን እንደሚችል ነው። የናይሮቢ ካውንቲ የብሔራዊ ምክር ቤት አባሉም በፕሬዚደንቱ ላይ ጫማ መውርወር ተቃውሞ አይደለም፣ ትንኮሳ ነው። በሚጎር የተከሰተውን አሳዛኝ ክስተት አጥብቄ አወግዛለሁ። ይህ በተንኳሽ ግለሰብ የተፈጸመው አሳፋሪ ድርጊት የኬንያውያን እሴትና ምኞትን አያንጸባርቅም ሲሉ ጽፏል ሲል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም አበቃን ቸር ያሰማን።